ይህ ወዳጅነት በጥቅምና ጥቅም ላይ ብቻ የተሳሰረ ነው ይባልለታል። ግብፅ ሁነኛ ወዳጅ ለመምሰል ለሱዳን ሁሉን ስታደርግ ኖራለች። ለዛሬዋ ሱዳን እንዲህ መሆን የግብፅ እጅ አለበት ባያዎች አያሌ ናቸው። የውሃ ላይ ኩበት የሆነው የግብፅና ሱዳን ወዳጅነት የዛሬ የሀሳብ ትንታኔያችን ዋነኛ ጉዳይ ነው። የውሃ ፖለቲካ በዋናነትም የእኛው አባይ እነሱ ናይል የሚሉት ወንዝ ይልቁንም የተፋሰሱ ሀገራት ሁነኛ ጉዳይ ነው። በተለይም ኢትዮጵያ፣ ግብፅና ሱዳን በሶስትዮሽ ጠረጴዛ ላይ በተደጋጋሚ የተቀመጡ ሀገራት ናቸው። ግብፅ በተለይም የሕዳሴው ግድብ እንዳይገነባ ያላትን ፍላጎት በሱዳን አስታካ ስታራምድ ቆይታለች። በዚህ የሕዳሴ ግድብ ሰበብም የሁለቱ ሀገራት ወዳጅነት ከወትሮ ጠንከር ብሎ ታይቷል። በተለይም ግብፅ ኢትዮጵያ ላይ ያላትን የማዳከም ፍላጎት ለማስፈጸም ሱዳንን ዋነኛ መሳሪያው አድርጋ ዘልቃለች። በእርግጥም ግብፅ ኢትዮጵያ ላይ ሴራ ማሴር የጀመረችው ገና ከጥንት አንስቶ ስለመሆኑ ታሪክ ተጣቅሶ መቅረብ ይችላል። በፈረንጆቹ 1860ዎቹ ገደማ ላይ ነበር ግብፅ ኢትዮጵያን ለመከፋፈል አቅሟንና አማራጯን መጠቀም የጀመረችው። በዚህም ለጥቅም የሚገዙላትን ሁሉ በዙሪያዋ ሰበሰበች በወቅቱም አጼ ዮሐንስን ከውስጥ የሥልጣን ተቀናቃኞቻቸው ጋር በማጋጨት ጀመረች ይህም ድርጊቷ ዋነኛ አላማው የአባይን ምንጭ የመቆጣጠር ነበረ አጤ ሚኒልክ በሸዋ አጼ ዮሐንስ በአድዋ አጤ ተክለ ሃይማኖት በጎጃም የገቡበት የንግሥና ሽኩቻ ለግብፅ የተመቸ ይምሰል እንጂ አልዘለቀም ግጭት ውስጥ የነበሩት አጼ ምኒልክ፣ አጼ ዮሐንስና ተክለ ሃይማኖት ከግጭታቸው ጀርባ ምን እየተካሄደ እንደሆነ ቆም ብሎ አሰቡ። ነገርየው ገባቸው። ይህ ሁሉ ጥንቅጥ የግብፅ ሴራ መሆኑን ተረዱም። እናም ውስጣዊ ግጭታቸውን በመግባባት አቆሙ። የግብፅም ኢትዮጵያ ላይ የተሸረበ ሴራ ከሸፈ። ታዲያ ከዘመናት በኋላም ሱዳንን መሳሪያው አድርጋ ሁለመናዋን ወደ ኢትዮጵያ ዙራ ነበር። እንዳሰበችው ግን አልሆነም። ከሱዳን ጋር የመሰረተችው ጥቅምን መሰረት ያደረገ ወዳጅነት በእየለቱ እየረገበ መሆኑ ተስተዋለ። የኦማር ሐሰን አልበሽርን ከስልጣን መፈንገል እንደ መልካም አጋጣሚ ያየችው ግብፅ እጇን ሱዳን ላይ በሰፊው ዘረጋጅ። አብዱልፈታህ አልቡርሃን የሽግር ምክር ቤቱ መሪ መሆናቸውን ተከትሎ አልሲሲ ግብዣ ቀረቡ። ካይሮ ላይም የመጀመሪያውን ወጥመድ አጠመዱም። ከካርቱም አዲስ አበባ ኪሎ ሜትሩ ቅርብ ቢሆንም ን ካይሮ ላይ ተገኙ። ከዚህ ቅጽበት አንስቶ የግብፅ እጅ በሱዳን ጦር ውስጥ በእጅጉ ተዘረጋ። ያልተረጋጋችው ሱዳን እጣ ፈንታ ከእሷ ውጭ ሆነ። ይህ ሁሉ ወዳጅነት ግን አልዘለቀም። ግብፅ የሱዳን ሁለት ኃይሎች ግጭት ስጋቴ ነው አለች። የባሱንም ለሽምግልናና ውስጥ ያለመረጋጋት በዘላቂነት መፍትሄ ለመስጠት የጀመረችው መንገድ አቁማ ወደ ውንጀላ ተሸጋገረች። የሁለቱ አካላት ግጭት ለድንበሬ ስጋት ነው ስትልም ተደመጠች። በተለይም ከ2011 በኋላ የአልቃይዳ ጥቃት በዋናነት መነሻው ካርቱም ነው አለች ግብፅ ስጋት ለሚሆንባት የሽብር ጥቃት ሱዳን ተጠያቂነችም ስትል በእጅጉ ወነጀለች ይኸው ዛሬን ድረስ የሁለቱ ሀገራት ግንኙነት ጉራማይሌ እንደሆነ ዘልቋል